ጉድ ሳይሰማ ሰማ መስከረም አይጠባም ያስባለ ጉደኛ የሳተላይት መረጃ ከአስመራ ወጥቷል። ዛላምበሳ ላይ ስለሰፈረው የኤርትራ ጦር ከወጣው የሳተላይት ምስል በኋላ ሌላ የሳተላይት መረጃ ወጥቷል። ከአስመራ ኤርፖርት 8 ኪሎ ሜትር ርቀት ላይ ራሻ ሰራሽ የአየር መቃወሚያ ሲስተም መተከሉ ታውቋል። በእርግጥም አስመራ ላይ ከባድ ሽብር ነው የተፈጠረው። አሰብን ያለ ሐቃችን ወስደን ልንነጠቅ ነው የሚል ፍርሃት ሰቅዞ የያዛቸው የአዳሎ ቤተ መንግሥት ሹማምንቶች የኢትዮጵያ የባህር በር መሻት ክፉኛ አስፈርቷቸዋል ኢትዮጵያ ያሰበችውን ሳታሳካ እንደማትመለስ የተረዱ ይመስላሉ ከኢትዮጵያ ጋር የፊት ለፊት ውጊያ ከመግጠም አኩራፊ ተቃዋሚዎችን ማሰማራት የተካኑት የሻዕቢያ ሰዎች አሁንም የደብረ ጽዮኑን ህወሓት አንጃ ከጎናቸው አሰልፈው የአሰብን ዘመቻ ለመመከት ያሰቡ መስለዋል የትግራይ ውጥረት ደግሞ ምቹ ሁኔታን ፈጥሮላቸዋል የኢሳያስና ዐቢይ መዘዘኛ ቀለበት ከወለቀች በኋላ ከባድ ፖለቲካዊ ትኩሳት ከኢትዮጵያ ሰማይ ስር እየዋለለ ነው። ነገሩ ሁሉ እጅ ባፍ የሚያስጨብጥ ፍጹም አይገመቴ እንዲሁም አጃይበኛ ሆኗል። አራት ኪሎ የፈራው ደርሷል። አይገመቴ የኃይል አሰላለፍ ከኢትዮጵያ ፖለቲካ ሰማይ ስር እየታየ ነው። በአሰላለፉ ውስጥ የኤርትራ መንግሥት ሚና አሁንም ወሳኝነቱ ቀጥሏል። ሻቢያ በትግራይ ሴቶች ላይ ዘግናኝ የጦር ወንጀሎችን ፈጽሟል በማለት በመክሰስ የሚታወቀው ህወት ከኤርትራው አገዛዝ ጋር ተጣመረ ቢባል ማን ያምናል? ለአማራ መብት እታገላለሁ የሚለው ፋኖ አማራን በጨቋኝነት ፈረጃው አማራ ላይ ያነጣጠረ የጥላቻ ዘመቻ ሲከፍቱ ከነበሩም የሻቢያ ልቃን ጋር አጋርነት ፈጠረ ቢባልስ ማን ሊያምን ይችላል? የሆነው ግን እንዲያ ነው። ሻቢያ የደብረ ጽዮንን ፍንካቻ አሰልፎ፣ አራት ኪሎ ደግሞ የጌታቸውን ቡድን አዝሎ ሊፋለሙ እናውረድ እንውረድ እየተባባሉ ነው። ሆኖም አንዳንዶች ኢሳያስ ከኢትዮጵያ ጋር ፊት ለፊት መዋጋት አይፈልግም እያሉ ነው። ጌታቸው ረዳም በዚሁ ሀሳብ ይስማማሉ። አቶ ጌታቸው ረዳ በእኔ እምነት በአሁኑ ሰዓት የኤርትራ መንግስት ወደ ሙሉ ጦርነት ራሱን ችሎ የመግባት አቅምም ፍላጎትም አለው ብያላምንም ብለዋል። አቶ ጌታቸው ይህንን ያሉት በትናንትናው ዕለት ምሽት ላይ ከሪዮት ሚዲያ ጋር ባደረጉት ቃለምልልስ ነው። ጊዜያዊ መስተዳደሩ ባሳለፈ ነው ሳምንት አዲስ አበባ በመገኘት በሰጡት መግለጫ ላይ ፌዴራል መንግስት ዝም ብሎ መመልከት የለበትም የሚል ሐሳብ ማንሳታቸው ይታወሳል። ለዚህም በሰጡት ማብራሪያ በአሁኑ ሰዓት ትግራይ ውስጥ በፖለቲካ ኃይሎች መካከል የተፈጠረውን ልዩነት በሚመለከት እንዲዳኝ ሳይሆን በውስጥ ያለውን ችግር ከማባባሰረ ገር ተጋብዘውም ሳይጋበዙም የሚመጡ የውጭ ወገኖችን አደብ ከማስገዛት አንጻር መሆኑን አንስተዋል። ከአምስት ወራት በፊት በኢትዮጵያና በኤርትራ ድንበር መሃል ያሉትን አካባቢዎች መቆጣጠር ያለበት ኃይል በተግባር የለም ብሏል። በፕሪቶሪያው ስምምነት መሠረት በትግራይ ውስጥ ያሉ ከመከላከያ ውጭ የተያዙ አካባቢዎችን ነጻ የማውጣት ግዴታ አለበት። በእኔ እምነት በአሁኑ ሰዓት የኤርትራ መንግስት ወደ ሙሉ ጦርነት ራሱን ችሎ የመግባት አቅምም ፍላጎትም አለው ብያ አላምንም። ነገር ግን መከላከያ ሶስተኛ ወገን የሚጋበዝበትን መንገድ ማስቆም አለበት በሚል ህሳቤ ያነሱ መሆናቸውን ጠቅሰዋል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ባለፈው ሳምንት ከትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ጋር በክልሉ ስላለው ሁኔታ ለዲፕሎማቶች ማብራሪያ በሰጡበት ወቅት አንደኛው የህዋት ክንፍ የአገሪቱን ተቀናቃይ ከሆኑ የውጭ ኃይሎች ጋር ግንኙነትና ትብብር አለው ብለዋል። ሚኒስትሩ ይህንና ሌሎችንም ክሶች በህዋት አንደኛው ወገን ላይ ባቀረቡበት ጊዜ ግንኙነቱ ከየትኛው የውጭ ኃይል ጋር እየተደረገ መሆኑን በስም አልጠቀሱም። በህዋት አመራሮች መካከል ያለው አለመግባባት በተባባሰበት ባለፉት ወራት በድርጅቱ ሊቀመንበር ዶክተር ደብረ ጽዮን የሚመራው የህወሓት ወገን ከኤርትራ ጋር ግንኙነት እያደረገ መሆኑን ተጠቅሶ በተደጋጋሚ ሲከሰስ ቆይቷል። አቶ ጌታቸውም አንዳንድ የህወሓት ወታደራዊና ፖለቲካዊ አመራሮች ከኤርትራ ጋር ግንኙነት እያደረጉ ነው ሲሉ መክሰሳቸው ይታወቃል። በዶክተር ደብረጽዮን የሚመራው ቡድን ግን እየቀረበበት ያለውን ይህንን ክስ በተደጋጋሚ እያስተባበለ ይገኛል። በትግራይ ክልል የተከሰተውን ውጥረት በተመለከተ ማዕከላዊ መንግስት በይፋ መግለጫ ሲሰጥ የባለፈው ሳምንት ለመጀመሪያ ጊዜ ነው። የውጭ ጉዳይ ሚኒስትሩ ጌዲዮን መንግስታቸው በትግራይ ክልል የተከሰተው ወቅታዊ ሁኔታ በቅርበት እየተከታተለ መሆኑን አመላክተው አንደኛው የህወሀት ክንፍ ጊዜያዊ መንግስቱን በግልጽ ኃይል ተጠቅሞ ለመናድ እየሞከረ ነው ብለዋል። አሁን ባለው ሁኔታ የፌዴራል መንግስት ስለሚኖረው ሚና የተጠየቁት የፖለቲካ ተንታኙ ዶክተር አደም የፌዴራል መንግስት በትግራይ ያለውን የኃይል ሚዛን፣ የህዝብ ድጋፍና ድርጅታዊ አቅም አይቶ የህዋት የሚለውን ሰው ቢተካም የተሻለ ይመስለኛል። አሁን ባለው ሁኔታ ህወሓት ተመልሶ አቶ ጌታቸውን ይቀበላል የሚል እምነት የለኝም ብለዋል። አሁን ባለው ሁኔታ ወደ ድርድር ይገባሉ ብለው እንደማያምኑም አክለዋል። የፓርቲና የመንግስት መሪ የተለያየ የሚሆንበት አሰራር በሀገሪቱ ፖለቲካ ባህል ያልተለመደ መሆኑን እንደ አንድ ምክንያት የፖለቲካ ተንታኙ ይጠቅሳሉ። የፓርቲና የመንግስት መሪ የተለያየ የነበረው በትግራይ ብቻ ነው። ይህንን በኢትዮጵያ አልለመድነውም። በሁለቱም መካከል የሚኖር የሀሳብ መለያየት፣ አለመስማማት አለም መዋደድ ወይም የግልጸብ ከፍተኛ ችግር ያመጣል ይላሉ። በህዋት መሪና በመንግሥት መሪ ማካከል ልዩነት ካለ አሁንም ችግር መምጣቱ አይቀርም ምክንያቱም እንደ ፖለቲካ ባህል ያለመድነው ነው ሲሉም አክለዋል። ጊዜው አስተዳደሩ እስከ ምርጫ ድረስ የሚቆይ ከሆነ የፓርቲና የመንግሥት አስተዳዳሪው አንድ ቢሆኑ የተሻለ እንደሚሆን ተንታኙ ይናገራሉ። የፌዴራል መንግስቱ ህወሓት የሚለውን ሰው ተቀብሎ ቢሻውም ይሻላል የሚሉት ዶክተር አደም ምርጫ ማካሄድ ጨምሮ ታጣቂዎችን ትጥቅ ማስፈታት ፌዴራል መንግሥት ላይ ትግራይ ያላትን ውክልናና ከአማራ ክልል ጋር ያለውን የድንበር ግጭት የግዛት ይገባኛልን በተመለከተ ስምምነት ላይ መደረስ የሚቻልበት መንገድ ቢፈጠር ሲሉም ይመክራሉ። ሆኖም ግን ጠቅላይ ሚኒስትሩ በሕወሓት ተገዶ ወይም እጁን ተጠምዝዞ ይሄን አደረገ መባል ስለማይፈልጉ ከላይ የዘረዘሯቸው ምክረ ሀሳቦች እውን የመሆን እድላቸው ጠባብ እንደሆኑ ያስረዳሉ። ይህንን ማድረግ እንደ ፋኖና የኦሮሞ ነፃነት ሰራዊት ላሉ ሌሎች ተቀናቃኞች ጥሩ መልእክት የሚያስተላልፍና የማሸነፍ ስሜት የሚፈጥር ስለሆነን እንደማይሳካም ግምታቸውን እያስቀምጣሉ። ህዋትና የጊዜው አስተዳደሩም ሊቀበሉት እንደማይችሉ ዶክተር አደም አያይዘው ያነሳሉ። በሁለቱም ወገኖች መካከል ያለው መወቃቀስ እንዳለ ሆኖ የፌዴራል መንግስቱን በጀት እየላከም መሰረታዊ እንቅስቃሴ ባለበት ሊቀጥል የሚችልበት እድል እንዳለም ይናገራሉ። ህወሓት በቆየ ቁጥር የኃይል እርምጃ ወደ መውሰድ ነው የሚጠጋው። አሁን ጫና ውስጥ ናቸው። ህዝቡም ፍርሃት ውስጥ ነው። ፍርሃቱን ለማቀዝቀዝና የራሳቸውን እውቅና ለማጠናከር በተለይ ከአማራ ክልል ጋር ያሉ ቦታዎችን ጦርነቱን ተከትሎ በአማራ ክልል ስር እንዲጠቃለሉ የተደረጉ በጉልበት ለመያዝ ሊሞክሩ ይችላሉ። ባሰ የአብይን መንግሥት የሚፈታተን ነው የሚሆነው። በትግራይ ክልል አስተዳደር ስር የቆየው ምዕራብ ትግራይ በ2013 ዓም የተጀመረውን ደም አፋሳሽ ጦርነት ተከትሎ በአማራ ክልል እንዲጠቃለል ተደርጎ ወልቃይ ጠገዴ በሚል የክልሉ አንድ አካል ሆኖ ይገኛል። በናይሮቢ የትግበራ ሰነድ መሰረት የትግራይ ኃይሎች የከባድ መሳሪያ ማውረድ የሚካሄደው የውጭና የፌዴራሉ መከላከያ ሰራዊት ያልሆኑ የክልሉ ሀያላት ከትግራይ በተመሳሳይ ወቅት ሲወጡ እንደሆነም ተጠቅሷል። ሆኖም በክልሉ ያሉ የኤርትራና የአማራ ኃይሎች ከትግራይ ክልል አለመውጣታቸውንም እንዲሁ በክልሉ በሚፈጸሙ ጥሰቶችም ስማቸው ሲጠቀስ ይሰማል። ጦርነቱን ተከትሎ በአማራ ክልል ስር ተጠቃለው የተቋቋሙ አስተዳደራዊ መዋቅሮች እንደሚፈርሱና ተፈናቃዮችም ወደ ቀያቸው እንደሚመለሱ ከዚህ ቀደም ቢነገርም በተለይም ምዕራብ ትግራይ ተፈናቅለው በተለያዩ ትግራይ አካባቢዎች ተጠልለው የሚገኙ ተፈናቃዮች በከፋ ችግር ውስጥ መሆናቸውን በተደጋጋሚ ባደረጓቸው ሰልፎች አሰምተዋል። ችግሩ ሳይፈታ በቆየ ቁጥር በሁለቱ ወገኖች በኩል ምን ሊፈጠር ይችላል የሚለው ፍራት ነገሮችን ሊያባብስ እንደሚችል ጠቅሰው፣ በቶሎ ካልተፈታ አደገኛ ይሆናል ሲሉ ያስጠነቅቃሉ። ሌላው አማራጭ የፌዴራል መንግስት የጉልበት አማራጭ የሚከተልበት ነው። ይህ ከሆነ የኤርትራ መንግስት በትግራይ ላይ ብቻ የመጣ ሳይሆን ህዋት ከተሸነፈ ወደ እነሱም እንደሚመጣ በመፍራት ጦርነቱን በቀጥታም በተዘዋዋሪም በቀላሉ አይቀሬ ነው ሲሉ የፖለቲካ ተንታኙ ግምታቸውን ያስቀምጣሉ። ፌዴራል መንግስት ጣልቃ ሳይገባ ነገሮችን እየተንከባለሉ ቆይተው በህዋትና በኤርትራ መንግስት ወደ ጦርነት ሊገባ የሚችልበት እድል ሊኖር እንደሚችልም አያይዘው ያነሳሉ። በትግራይ ክልል ጊዜያዊ አስተዳደር ውስጥ በምክትል ፕሬዝዳንት ማረግ ያልተማከለ አስተዳደር እና ዲሞክራታይዜሽን ካቢኔት ሴክሬታሪያት ኃላፊ የሆኑት ሌትናል ጀነራል ጻድቃን ገብረተንሳይ ተንሳይ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት ባለፈው ሳምንት ማስጠንቀቃቸው ይታወሳል። ጦርነቱ የሚነሳ ከሆነ ከሀገር ውስጥና ከውጭም የተለያዩ ኃይሎችን የሚያሳትፍ እንደሚሆንም፣ ዳፋው ለቀጠናው የሚተርፍ እንደሚሆን የፖለቲካ ተንታኞች ሲናገሩ ቆይተዋል። ባሳለፍነው ሳምንት በአዲጉደም ከተማና በመቀሌ አንዳንድ አካባቢዎች የትግራይ ኃይል አዛዦች በሰላማዊ ሰዎች ላይ በወሰዱት እርምጃ በ በርካቶች መቁሰላቸው ተዘግቧል። አቶ ጌታቸውም የመንግስትን መዋቅር አፍርሰዋል በሚል አራት የሰራዊት አዛዦችን ማገታቸው አይዘነጋም። የትግራይ ክልል ጊዜው አስተዳደር የፌዴራል መንግስት በክልሉ ጣልቃ መግባትን ጨምሮ የትኛውንም አይነት ድጋፍ ለማድረግ በቂ ምክንያት እንዳለውም መናገሩም ይታወሳል። አቶ ጌታቸው ባለፈው ሳምንት በአዲስ አበባ በሰጡት መግለጫ ግን የሚመሩት ጊዜው አስተዳደር የፌዴራል መንግስቱ በትግራይ ክልል ጣልቃ እንዲገባ በይፋ ለመጠየቃቸውን ተናግረዋል። በካቢኔ ደረጃ ተሰባስበ ዘመን የፌዴራል መንግስቱን ወደ ትግራይ ይግባ ብለን አልጠየቅንም፣ መጠየቅም አያስፈልገንም ብለዋል። የትግራይ ሰላምና ደህንነት ቢሮ በበኩሉ በራሳችን አቅም ሊፈቱ የሚችሉ የውስጥና የፖለቲካ ችግሮችን ለመፍታት ሶስተኛ ወገን መጋበዝ አሳፋሪ ነው በማለት በፌስቡክ ገጹ አስፍሯል። በዚህ ረገድ የትኛውም ማይል እንቅስቃሴ ችግሩ ወደ ሌላ አቅጣጫ እንዲሸጋገርና እንዲባባስ ያደርጋል ያለው መግለጫው፣ ህዝቡም ደስተኛ እንደማይሆን መግለጫው አክሎ ገልጿል። አቶ ጌታቸው ባለፈው ሳምንት በአዲስ አበባ በሰጡት መግለጫም በክልሉ መፈንቅለ መንግስት እየተፈጸመ መሆኑን ተናግረው ይህንን ድርጊት የሚያከናውኑ አካላት የእርሰ መስተዳደርነትን ስልጣንን ለመቀበል ከፌዴራል መንግስት ጋር ድርድር ለማድረግ ወደ አዲስ አበባ ሊመጡ ይችላሉ የሚል ግምታቸውን ተናግረዋል። አቶ ጌታቸው ምርጫ ቦርድ አላውቅህም ያደረከውን ጉባኤ አልቀበልም ብሎ ግን ምርጫ ቦርድ ያልከኝን አልቀበልም፣ ስለዚህ ምርጫ አድርግ ያለው ብሎ የወረዳ ማህተም፣ የቀበሌ ማህተም፣ አሁን የከተሞች ከንቲባዎችን ማህተም እየለቀመ የሚውል ኃይል ኮስተር ብሎ ከጠቅላይ ሚኒስትር አብይ ጋር ልደራደር ነው ብሎ ይመጣል ሲሉም ተደምጠዋል። በሁለቱ ወገኖች መካከል ያለው መካካር ወደ አመት ገደማ እየተንከባለለ ሲመጣም ከፌዴራል መንግስት በኩል ምንም አለመባሉን በተመለከተ የፖለቲካ ተንታኞች ጥያቄ ያነሳሉ። ዶክተር አደም እንደሚሉት በጉዳዩ ላይ ጣልቃ ባለመግባት ህወሓትን ማሳጣት ይፈለጋል ድርድር ቢደረግ እንኳን ክብሩና ውስጣዊ ጥንካሬው ከላላ ድርጅቱ ጋር ነው የሚሆነው። ይህንን ቢያንስ ቢያንስ አብይ ይጠላዋል ብዬ አላስብም ሲሉም ያስረዳሉ። መጀመሪያ ላይ ህዋት የሚፈልገውን ሰው አልሾምም ያለበት ምክንያት ግልጽ ነበር በማለትም ያክላሉ። አብዛኞቹ ነገሮች ከህግ ውጭ እየተከሰቱ መሆኑን፣ ጉዳዩ በህግ ማዕቀፍ ውስጥ ለመመልከት አስቸጋሪ እንደሚያደርገውም አያይዘው ያነሳሉ። ህግ መከበር አለበት። ስርዓት ውስጥ ከሚገነባ ድረስ ግን

ህጉ በተወሰነ ደረጃ ወደ ጎን መባል ሊኖርበት ይገባል የሚሉት ዶክተር አደም የምርጫ ህጉ መሻሻልን እንደ ማሳያ ይጠቅሳሉ። ህወት ጠቅላላ ጉባኤ እንዲያካሄድ የተሰጠው የስድስት ወር ጊዜ በመጠናቀቁ ለሶስት ወራት ከፖለቲካዊ እንቅስቃሴ መታገዱን የኢትዮጵያ ብሔራዊ ምርጫ ቦርድ ማስታወቁ ይታወሳል። ህወት በልዩ ሁኔታ ከተመዘገበበት ጊዜ አንስቶ ባሉት ስድስት ወራት ውስጥ የቦርድ ታዛቢዎችን በተገኙበት ጠቅላላ ጉባኤ ማድረግ፣ መተዳደሪያ ደንብን ማጽደቅና አመራ ተግባሮችን መምረጥ ቢኖርበትም ይህንንን ባለማክበሩ እግዱ እንደተጣለበት የካቲት ላይ ተገልጿል። አሁን ባለንበት ሁኔታ ስምምነቱን እያደረጉ ስምምነቱን ቀጣይነት እንዲኖረው ወደ ህግ መቀየር ነው። ካልሆነ ግን እንደ ምርጫ ቦርድ ያሉ አካላትም ለወደፊት ቅቡልነታቸውን የሚያሳጣ ይሆናል ሲሉ ዶክተር አደም ያስረዳሉ።